ጤነስጥልኝ ዜና ስፖርት ከኤስሪ ፊርዶስ አብድላኪም ነኝ። በቅድሚያም የዓለም ክለቦች ዋንጫ ዛሬ ጅማሮውን ያደርጋል። በአሜሪካ አስተናጋጅነት የመጀመሪያው የሆነው የፊፋ ክለቦች የዓለም ዋንጫ ከዛሬ ጀምሮ ይካሄዳል። ጨዋታው በምድብ አንድ የተደለደሉት አልአህሊ ከኢንተር ሚያሚ በኢትዮጵያ ሰዓት አቆጣጠር ከሌሊቱ ዘጠኝ ሰዓት ወይም ስቱዲያችን ከሚገኝበት ዩናይትድ አረብ ኤምሬትስ ከሌሊቱ አራት ሰዓት ሲል የመክፈቻ መርሃ ግብሩን በሚያሚ ሃርድ ሮክ ስታዲየም ጨዋታቸውን የሚያደርጉ ይሆናል። የኮንፌዴሬሽን ዋንጫ እንደ አውሮፓውያን አቆጣጠር በ2000 የተጀመረው ውድድር ሲሆን ከዚህ ቀደም አህጉራዊ የክለቦች ውድድር ያሸነፉ ክለቦች የሚሳተፉበት ነበር። አሁን ላይ ዓለም አቀፉ ፊፋ በአዲስ መልክ ባስተዋወቀው አሰራር መሰረት የተሳታፊ ክለቦች ቁጥር ወደ 32 ጨምሯል። ይህም ከዚህ ቀደም የነበረው ህግ በመቀየር ነው። በ11 የአሜሪካ ግዛቶች ተሳታፊ ቡድኖች በ8 ምድብ ተከፋፍለው ለአንድ ወር ያህል 63 ጨዋታዎችን ያደርጋሉ። በምድብ አንድ አልአህሊ፣ ኢንተር ሚያሚ፣ ፓላሜራስና ፖርቶ በምድብ ሁለት አትሌቲኮ ማድሪድ፣ ቦታፎጎ፣ ፔሲጂ ና ሲያትል ሳውንደርስ፣ በምድብ ሶስት ኦክላንድ ሲቲ፣ ባየር ሙኒክ፣ ቤኔፊካ ና ቦካ ጁኒየርስ፣ በምድብ አራት ቼልሲ፣ ኤስፔራንስ፣ ፍላሚንጎ እና ሎስ አንጀለስ ኤፍሲ ተደልድለዋል። በምድብ አምስት ሪቨር ፕሬት፣ ኡርዋዌ ዳይመንድስ፣ ሞንትሬን ና ኢንተር ሚላን ተመድበዋል። ምድብ ስድስት ፍሎሜንሴ፣ ቦርሲያ ዶርትመንድ፣ አሉሳን ና ማማዶዲ ሰንዳውስ ተመድበዋል። በምድብ ሰባት ማንቸስተር ሲቲ፣ ዋይዳድ ካዛብላንካ አላየን እና ጁቬንቱስ በምድብ ስምንት ሪያል ማድሪድ ና አልሂላል፣ ፓቹካ ና ሬድቡል ሳልስበርግ ተደልድለዋል። እነዚህ ተፎካካሪ ክለቦች ከአውሮፓ፣ ደቡብ አሜሪካ፣ ሰሜን አሜሪካ፣ አፍሪካ፣ ማዕከላዊ አሜሪካ ና ካራቢያን ና ኦሽኒያ የሚገኙ ክለቦች ናቸው። አሜሪካ በአዘጋጅነቷ ምክንያት ና ኦሽኒያ ባላት አህጉራዊ የክለብ ውጤት በተመሳሳይ አንዳንድ ክለብ አሳትፈዋል። አህጉራቱ ባላቸው ብቃትና ውጤት መሰረት ለአውሮፓ 12 ተሳታፊ፣ ለደቡብ አሜሪካ ወይም ኮንሜሞል 6፣ ኢሲያ አራት አፍሪካ አራት ና ሰሜን አሜሪካ አሜሪካና ካረቢያን ወይም ኮንኬ ካፍ በተመሳሳይ አራት ተሳታፊ ክለብ አካቷል። ፊፋ ለውድድር ተሳታፊዎቹ በመሳተፋቸው የአንድ ቢሊዮን የአሜሪካ ዶላር ሽልማትም አዘጋጅቷል። የግብጽ ፕሪምየር ሊግ ሻምፒዮን አልአህሊ በ2025 የፊፋ የዓለም ክለቦች ዋንጫ የመክፈቻ ግጥሚያ ከሜጀር ሊግ እግር ኳስ ክለብ ኢንተርሚያሚ ጋር በፍሎሪዳ ወደሚገኘው ሃርድሮክ ስታዲየም አቅንቷል። አልአህሊ በውድድሩ ላይ ካሉት አራት የአፍሪካ ክለቦች አንዱ ሲሆን ከዚህ ቀደም በተደረጉት አስር የውድድር አይነቶች ማለትም የፍጻሜ ጨዋታዎች ተጫውቷል። 12 የካፍ ሻምፒዮንስ ሊግ ዋንጫዎችን እና 44 የግብፅ ከፍተኛ ሊግ ዋንጫዎችን በማንሳት በአፍሪካ እግር ኳስ እጅግ ያሸበረቀ ጊዜ ያሳለፈ ቡድን መሆናቸው ምንም ጥርጥር የለውም። ኢንተር ሚያሚ የግብፁን የፊት መስመር አጋፋሪ መመከት ይጠበቅባቸዋል። ኢማም አሹር በውድድር ዘመኑ በግብፅ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ በመሆን ከመረብ 13 ግቦችን ቀላቅሏል። በቀድሞ አሰራር በፊፋ የዓለም ክለቦች ዋንጫ አምስት ግጥሚዎች ላይ አምስት ጎሎችን በማስቆጠር እንዲሁም በሶስቱ የፍጻሜ ጨዋታዎች ላይ ጎል ማስቆጠር የቻለው ሊዮኔል ሜሲ በሚያሚ በኩል ተመሳሳይ ልምድ ካለው ሉዎች ሰዋሪዝ ጋር በመሆን የግብፁን አልአህሊ ሲያጠቁ ለመመልከት ብዙዎች ወደ ሀርድ ሮክ ያቀናሉ። የኢንተር ሚያሚ አሰልጣኝ ዣቪየር ማሼራኖ የዛሬ ለሊት ተጋጣሚያቸውን የግብፅ አልአህሊ ጠንካራ ነው በማለት ተናግሯል። አልአህሊ ማለት ከአፍሪካ ምርጥ ቡድኖች አንዱ ነው ያሉት አሰልጣኙ፣ እነሱ ጠንካራ መሆናቸውን እናውቃለን፣ ጥሩ ጨዋታ እንደሚሆን እንገምታለንም ብለዋል። በሀገሪቱ የሚካሄደው የሊግ ጨዋታ በማንሳት ዋንጫ የሚያሸንፉት አልአህሊ መሆኑን እና አዳዲስ ተጫዋቾችን እንዳስፈረሙም ጠቁመዋል። አሰልጣኝ ዣቪየር ማሼራኖ በዛሬው የዓለም ክለቦች ዋንጫ መክፈቻ ጨዋታ ጆርዲ አልባ በጉዳት ምክንያት እንደማይሳተፍም አረጋግጧል። በተያያዘም የኢንተር ሚያሚው የፊት መስመር ተጫዋች ሉዊስ ሱዋሬዝ የአሜሪካ ሜጀር ሊግ ሶከር ክለቦች በዓለም ክለቦች ዋንጫ ጠንካራ ተፎካካሪ እንደሚሆኑ ገልጿል። ሉዊስ ሱዋሬዝ በንግግሩም የአሜሪካ ቡድኖች ከረጅም ውድድር ድካም በኋላ ለሚመጡት የአውሮፓ ክለቦች ፈተና ይሆናሉ ብሎ እንደሚያምን ተናግሯል። የአሜሪካ ሜጀር ሊግ ሶከር ክለቦች ይህንን አጋጣሚ ተጠቅመው ጥሩ ውጤት እንደሚያስመዘግቡ ሱዋሬዝ ሀሳቡን አጋርቷል። የቀድሞ የባርሴሎና ና ሊቨርፑል ተጫዋች ሉዊስ ሱዋሬዝ ውድድሩን ፒኤስጂ ና ሪያል ማድሪድ ወይም ማንቸስተር ሲቲ ያሸንፋሉ ሲሉም ገምቷል። እንግሊዛዊ ቀድሞው የመሀል ሜዳ ተጫዋች ቶም ክሌቨርሌይ ፕሌማውዝን በኃላፊነት መረከቡ ተገልጿል። ፕሌማውዝ በዚህ አመት ከሻምፒዮንሺፕ መውረዱን ተከትሎ በሚቀጥሉ አመት በሊግ አንድ ይወዳደራል። አሰልጣኙ ቶም ክሌቨርሌይ በቀጣይ የሊግ አንድ ክለብ ፕሌማውዝን ለሶስት አመታት ለማሰልጠን ፊርማውን አኑሯል። ማሰልጠንን በዋትፎርድ የጀመረው ቶም ክሌቨርሌ ባለፈው ግንቦት ወር ከ14 ወራት በኋላ ከክለቡ ጋር ተለያይቷል። የቀድሞው አማካኝ ቶም ክሌቨርሌ ዋትፎርድን በ59 ጨዋታዎች መርቶ 20 ማሸነፍ ሲችል በሻምፒዮንስ ሺፑ 14ኛ ደረጃ ይዘውም አጠናቋል። የ35 ዓመቱ የቀድሞ የማንቸስተር ዩናይትድ እና ዋትፎርድ ተጫዋች ቶም ክሌቨርሌ ከሁለት ዓመታት በፊት ጫማውን መስቀሉም ይታወሳል። ስፔናዊ አትሌቲክ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ በአውሮፓ ካሉ ታላላቅ ክለቦች እየተፈለገ መሆኑ ተነግሯል። ተጫዋቹ ለማዘዋወር ከሚፈልጉ ክለቦች መካከል የጀርመን ቡንደስሊጋው ክለብ ባየር ሙኒክ ኒኮ ዊሊያምስን አግኝቶ ማነጋገሩ ተዘግቧል። በተጨማሪም ኒኮ ዊሊያምስ ከባርሴሎናው ስፖርቲንግ ዳይሬክተር ዲኮ ጋር ንግግር ማደረጉም ተገልጿል። ተጫዋቹ ባርሴሎና መቀላቀል ይፈልጋል ሲሉ ያስነበቡት ለተጫዋቹ ቅርብ የሆኑ ምንጮች በኩላቸው ደሞዝ ለመቀነስ ፈቃደኛ መሆኑንም ጠቁመዋል። በሌላ በኩል የፊት መስመሩን ለማጠናከር እየሰራ የሚገኘው የሰሜን ለንደኑ ክለብ አርሰናል ኒኮ ዊሊያምስን ማስፈረም እንደሚፈልጉም የሚታወስ ነው። ፈረንሳዊ የመሀል ሜዳ ተጫዋች ፖል ፖግባ ከፈረንሳዩ ክለብ ሞናኮ የዝውውር ጥያቄ እንደቀረበለት ተገልጿል። ሞናኮ ለፖል ፖግባ የሁለት ዓመት ኮንትራት ማቅረባቸው ሲገለጽ አሁን ላይ በክለቡና ተጫዋቹ መካከል ንግግሮች መቀጠላቸውም ተነግሯል። አበረታሽ ንጥረ ነገር ተጠቅሟል በሚል ከእግር ኳስ ለአራት ዓመታት ታግዶ የነበረው ፖግባ እገዳ ወደ 18 ወራት ተቀንሶለት ወደ እግር ኳስ መመለሱም ይታወሳል። ፖል ፖግባ ከጁቬንቱስ ጋር ያለውን ኮንትራት ማቋረጡን ተከትሎ ሞናኮን በነፃ ዝውውርም ይቀላቀላል። በሌላ በኩል ሞናኮ የባርሴሎናውን ተጫዋች አንሱ ፋቲን ለማስፈረም በመስራት ላይ መሆናቸውም ተዘግቧል።

ሎስ ብላንኮዎቹ የ17 ዓመቱን የአጥቂ አማካኝ ፍራንኮ ማስታንቱኖን በስድስት ዓመት ኮንትራት ሲያስፈርሙ ተጫዋቹ በቀጣይ ነሐሴ ወር ክለቡን እንደሚቀላቀልም ተገልጿል። ሪያል ማድሪድ ወጣቱን ተስፈኛ ፍራንኮ ማስታንቱኖ በሪቨር ፕሌት ባለው ኮንትራት ውስጥ ያለውን 45 ሚሊዮን ዩሮ ውል ማፍረሻም ከፍለዋል። ተጫዋቹ በኤንዞ ፈርናንዴስ ተያይዞ የነበረው የክለቡ ከፍተኛ ሽያጭ 44 ሚሊዮን ዩሮ ሪካርድ ማሻሻልም ችሏል። የጣሊያኑ ክለብ ፒሳ ለሴሪአው ያበቁት አሰልጣኝ ፊሊፕ ኢንዛጊ ከክለቡ ጋር ለመለየት መወሰናቸው ተገልጿል። የአሰልጣኝ ሲሞን ኢንዛጊ ወንድም አሰልጣኝ ፊሊፕ ኢንዛጊ ከፒሳ ጋር ያላቸው ኮንትራት በስምምነት መቋረጡ ተዘግቧል። አሰልጣኙ ፒሳን ለአንድ ዓመት መርተው ከ34 ዓመታት በኋላ ወደ ጣሊያን ሴሪያ እንዲያድግ በመርዳት ደማቅ ታሪክም ጽፏል። አሰልጣኝ ፊሊፕ ኢንዛጊ ከዚህ በፊት በኔቬንቶን የሴሪያው ቢው ሻምፒዮን በማድረግ ለሴሪያው ማሳለፋቸውም ይታወሳል። ዜና ስፖርት አበቃ። ከስሪ ፍርደውስ አብድላኪም አብራችሁ ቆየው። መልካም ቀን